ለኤርትራ ጦርነት የብልጽግና አየር ኃይል ዝግጅት በማድረግ ላይ መሆኑን ተከትሎ በደብረ ዘይት ቤተ ክርስቲያን አፈረሰ። የጦርነት ፖሊሲ ባለቤቱ አብይ አህመድ ከኤርትራ ጋር አድርገዋለሁ ለሚሉት ጦርነት ዝግጅት ላይ መሆናቸውን ተከትሎ የብልጽግናው አየር ኃይል ለማስፋፊያ በሚል በደብረ ዘይት ከተማ የደብረ ስብሐት ቅድስት ስላሴ ቤተ ክርስቲያንን ማፍረሱ ተሰምቷል። የጣና ሳተላይት ምንጮች ከደብረ ዘይት ባደረሱን መረጃ ላይ እንደተመላከተው የብልጽግና አየር ኃይል ለማስፋፊያ በሚል በደብረ ዘይት ከተማ የደብረ ስብዓት ቅድስተ ሥላሴ ቤተ ክርስቲያንን በማፍረስ ታቦቱ እንዲወሰድ አድርጓል። በደብረ ዘይት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ንብረት የሆነውን የደብረ ስብዓት ቅድስተ ሥላሴ ቤተ ክርስቲያንን ያፈረሰው የብልጽግና አገዛዝ የቤተ ክርስቲያኑን ታቦት ግጭኖ ካህናቱን አፍኖ መውሰዱን ምንጮች ጠቁመዋል። በደብረ ዘይት አየር ኃይል አካባቢ ለነበረው የደብረ ሰባት ቅድስተ ሥላሴ ቤተክርስቲያን መፍረስ ምክንያት ተደርጎ የተቀመጠው ደግሞ ኤርትራ ወደ ድንበር አካባቢ ጦር አስጠግታለች፣ እኛም በአካባቢው ራዳር እንተክላለን የሚል ስለመሆኑ ተሰምቷል። የቤተክርስቲያኑን መፍረስ የሰማው ህዝበ ክርስቲያን መላው ነዋሪ ግልብጥ ብሎ ቤተክርስቲያኑን ለማዳን ቢሞክርም የኃይል አማራጭ ለመጠቀም ዝግጅት ያደረገው የብልጽግናው አገዛዝ በአካባቢው መጠነ ሰፊ የጸጥታ ኃይል በማሰማራቱ ምዕመናኑ ቤተክርስቲያናቸው ሲፈርስ ቆመው ለመመልከት ተገደዋል። ተቃውሞ ባሰሙት ካህናት፣ የሰንበት ትምህርት ቤት መዘምራን፣ ወጣቶች፣ አባቶችና እናቶች ድብደባ እንደተፈጸመባቸው ቁጥራቸው ቦል ያልታወቁትን አፍኖ መውሰዱንም ምንጮች ጨምረው ጠቁመዋል። ይህንን ወንጀል የፈጸመው የብልጽግናው አገዛዝ ታቦተ ሕጉን በአንዲት ትንሽ ተሽከርካሪ ጭኖ መውሰዱንም ጨምረው ገልጸዋል። አሁንም በአካባቢው ያለው ሁኔታ እንዳልተረጋጋ የሚናገሩት ምንጮች የብልጽግናው አገዛዝ በአየር ኃይል ግቢ ዙሪያ ችግር ይፈጠራል በሚል ፍርሃት በርካታ የጸጥታ ኃይሉን እንዳሰማራ ይገኛል። የጦርነት ፖሊሲ ባለቤቱ አብይ አህመድና እርሳቸው የሚመሩት የብልጽግና አገዛዝ የደብረ ዘይቱን አየር ኃይል ለድንበር ተሻጋሪ ጦርነት ዝግጅት ራዳር ተከላን ጨምሮ የበረራ ማኮብኮቢያዎችንና የደህንነት ቦታዎችን በማስፋፋት ላይ ይገኛል።